ቀጥህን ቀይረሃል። መጀመሪያ ደህና ነሽ አንቺ ምናምን የሚለውን እኔ መንከ መጠየቅ መንከባከቡን ሙሉ ለሙሉ ትተህ ወደ ማማ ሄድክ። ምኑ ነው የተጣመመ? ይህ ማ ምንም የተጣመመ አይደለም። ልክ እና ትክክለኛውን ነገር ነው እየነገርኩ ያለሁት እንኳንን ያልተቀየርኩትኝ። ሰላም ሰላም፣ ውድ ተመልካቾቻችን እንዴት ናችሁ? አለን እኛ እግዚአብሔር ይመስገን ደህና ነን። ሁሉ ሰላም ነው። አለን እኛ ደህና ነን። ዛሬ እንግዲህ ስታዩኝ ታዴጋ ልደውል እንደሆነ መቼም ታውቃላችሁ፣ እና ዛሬ ታዴጋ ልደውል የፈለግኩት መንገድ በምን እንደሆነ ታውቃላችሁ። ምናልባይ አንዳንድ ጊዜ ከተጋቡ ወደ ትዳር ዓለም ከገቡ በኋላ ወይ እናት ወይ አባት መጀመሪያ ለእነሱ ለሚስታቸው ወይም ለባላቸው ፍቅር የነበራቸውን ቀንሶ ወደ ልጅ የሚሄድበት አለ፣ ሙሉ ለሙሉ ማለት ነው። እነሱን ከሄዳ ለማድረግ እነሱን በፊቱ እንክብካቤ ጭራሽ የማይኖርበት ነገር አለና ና ወይ እሷ ወይ እሱ ማለት ነው። ስለዚህ ይህንን በማስመልከት ዛሬ ምለው ለእኔ ያለህን ፍቅር በጣም ቀንሷል። በቃ እያየሁ ማማ ከተወለደች በኋላ ለእኔ ያለ ፍቅር በጣም ቀንሷል እና ስለዚህ አየው አየሁ፣ ግን ልትሻሻል አልቻልክም። ስለዚህ እኔ እንዴት መጀመሪያ የምትሰጠኝን አይነት ፍቅር ለምን አትሰጠኝም? እንደዚህ ማድረግ ልክ ነው እንዴ? ብዬ ይሄን ነገር እሱ ጋር ጓገጭ ላለሁ እሱን፣ እንግዲህ ምን እንደሚል አብረን እናያለን። ልደውል ነው ከዛ በፊት ግን ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ፣ በላይክ ጀምሩ። ይህ ቪዲዮ አሪፍ እንደሚሆን እርግጠኛ ነኝ፣ ውዶችዬ። እናንተ ደግሞ የምታዩት ይሆናል። ኮሜንት ላይም ሀሳብ አስተያየታችሁን እንደዚሁ ግለጹልኝ። ምናልባት ምን መስራት እንዳለብን በዚህ ቢታረጉት እንደዚህ ቢታሻሽሉት የምትሉትን ኮሜንቶችን በጣም እኛን በጣም ይገነቡናል ብዬ ስለማስብ እንዲሁም ኮሜንት አድርጉልን። ሼርም እንደዚሁ እንዳይረሳ ልደውልለት ገና ካሁን ሳቄ እየመጣኝ ነው ሄሎ እንዴት ነህ አለሁ እግዚአብሔር ይመስገን እንዴት ነህ አለን ደህና ነኝ እንዴት ነው ደህና ናትኝ ሰላም ነው ዳህና ነኝ፣ እግዚአብሔር ይመስገን። ሰላም ነው። ደህና ናት ማማ። እንደውም ደህና ናት አልኩህ እኮ እሷንማ። ደህና ናት። አዎ እየጠባች ነው። አዎ የእኔ ልጅ ሁን አካባኛ ነው እኮ ነው ሲጀመር አዎ በጣም እንዳንተ ምን ነው ኮነኛ በፊት ነበርክ አንድ ሰው ስለ ስለ ራሱ ማውራት የለበት ረገራችን ላይ በስጠት ነው እውነት ነው እውነት ነው እሱ ልክ ነህ ማውራት የለበትም ስለ አንድ ሰው ደግነት ማንነት ሌላ ነው ሊመሰክርበት የሚገባው እውነት ነው አዎ ትክክል ውዳሴ ከንቱ እንዳይሆንበት ማለት ነው አንድ ሰው እዛ እውነት ነው። ራሱን ከፍ ከፍ እንዳደረገ ስለሚታይ ሰው ነው ሊመሰክርለት የሚገባው። ራሱን ከፍ ከፍ የሚያደርግ ይላል መጽሐፍ። ነው እውነት ነው፣ ዝቅ ዝቅ ይላል ይላል እውነት ነው። ወሬን ወሬ ያመጣዋል። እሺ ደህና ነሽ ታዲያ? አዎ ደህና ነኝ። እንዴት ነው ደህና ነኝ ያለሁኝ እንዴ ነህ? አንተ ደህና ናቸው ሁሉም ሰላም ናቸው። እንዴ ነው አንተ? እግዚአብሔር ይመስገን በጣም ሰላም ነኝ። እንደዛ ነው ዋናው የሚፈለገው እሱ ነው። በጣም ውድ ይህ እሱንማ ትታው የለ የኔ ውድ ምናምን ማለቱን መጠየቁን ድሮ ቀረ። ያሁንና ላተቀየረ ብዬ ነዋ። አሁን እንግዲህ አብዛኛውም ሳይህ ቻለንጅ የኢንተርኔት እሱ ነው። ግን ምንች መቻ አደረግከው አንተ? እኮ አሁን እኮ እየተውክ መጣህ እኮ አሁን እኮ አብዛኛውም አልጠይቀኝም። ትተዋል። ትተዋላ አሁን የማማ ማማ ነው የምትለው። ስትደውል ማማ ነው እንዴት ናት እሷና ምናምን። መጀመሪያ እንኳን አንቺ ደህና ነሽ እንኳን አትለኝም እኮ በቃ ከተቀይረሃል። መጀመሪያ ደህና ነሽ አንቺ ምናምናምን የሚለውን እኔ መንከ መጠየቅ መንከባከቡን ሙሉ ለሙሉ ትተህ ወደ ማማ ሄድክ። በዚህ ሀሳብች ማለት ነው። አንድ ሰው ይላል የሆነ ሰዓት ማለት ነው በጣም ውድ የሆነ ሰዓት እጁ ላይ ቢያሰር ይላል። ውድ ነው አስር እንግዲህ ያሰረው ሰዓት በጣም ውድ ነው። እንግዲህ ከሰዓቶች ሁሉ በላይ ውድ ውዱ ሰዓት ማለት ነው። ሰዓትን ሀያ አራት ሰዓት ስለዛ ሰዓት እየተጨነቀ አታገኘውም ይላል። ለምን ተብሎ ሲጠየቅ ምክንያቱም ሰዓቱ የእሱ ነው እና እጁ ላይ ነው እና ያለው ይላል። ሰዓት እጁ ላይ ነው። እጅ ላይ ስላለ ነገር እጁ ላይ ስላለ ነገር ሊጨነቅ አይችልም፣ አይደል? አንድ ሰው በዚህች አባባል በዚህ እንትን እኔ ልትሸውዳኝ እኔ ያልሰማህም ሲጀመር በጣም ተቀይረሃል። በቃ እውነቱን ንገረኝ ካልክ እንደውም እንደዚህ ስትል እና ስለዚህ ምን ችግር አለው ውድ እሱን እያረካው አይደለም። ተው በቃ መናገር ምንም አልቻልኩም። አሁን ተው እናት በጤናችን ነው። እንደው በቃ ትተኸዋል ሲጀመር በቃ ማለት ትሻሻላለህ ከነገ ዛሬ። እስኪ ምናልባይ እኔ ሱ ማማም ልጄ ነች። እኔም እኔም እኮ ወዳታለሁኝ እኔ ምትጠይቃታለሁኝ። ግን ለምን ሙሉ ለሙሉ እኔን በቃ ትተህ ወደዛ ትቅይር ማለት ነው ያናደደኝ እንጂ ሰም ለእሷ ያለውን ነገር አትወደዳት ምናምን አላልኩም። ምናምን አላልኩም። ምናምን ምናምን በቃ ስጠይቀኝም ስት ስት ያለውን ነገር ምናምን ሰፋ አባባልህ እኔ ጋ ብዙም ወደ ልጅ ነው ማለቴ፣ ወደ ልጃችን አዎ ምን ነው የተጣመመ የተጣመመ እይታ አይነት ሴንስ ማለት ነው ማለት መሰለሽ። ይህ ማ ምንም የተጣመመ አይደለም። ልክ እና ትክክለኛውን ነገር ነው እየነገርኩ ያለሁትኝ እኔን እንኳንን ያልተቀየርኩትኝ ዝም ያላልኩት ቀርቶ ዝም ብል ዝም ብል እንኳ ራሱ ዝምታ እኮ ከጩኸት በላይ ይሰማል። አይደለም እኔ ባልሽ፣ አይደለም አንድ ላይ እኮ ነው። ግን አሁን በጣም እንትናልኪ ቅይር፣ ለእኔ ያለ ለእኔ በቃ ጊዜ መስጠቱ ማውራቱ፣ የምታወራው ስለማማ ነው፣ ሀያ አራት ሰዓት የምናወራው ስለዚህ በቃ ለእኔ ያለ ፍቅር እየቀነሰ ነው ማለት ነው። ማለት እሺ፣ አይ እኔ እንድታጭበረብረኝ እንዳትሞክር። በቃ እኔ ያየሁትን ነገር ነው። አይ እንደዚህ ላስረዳሽ ምናምን ምናምን እያልከኝ እኔ እንዳትሸውደኝ እንዳትሞክር። በቃ አውቄዋለሁኝ። በቃ አውቄዋለሁኝ። በቃ በጣም ቀንሰሃል። የማዳመጥ ክህሎት ይሮሽ መጀመር እሺ፣ ምንድን ነው አዳምቲ። ፍቅር ማለት የሆነ ዘመን ክስተት አይደለም። ፍቅር ማለት በጨለማ ውስጥም በውድቀት ውስጥም በመኖሩ ውስጥም ባለመኖሩ ውስጥም ፍቅር ኤተርናል፣ ማለት በዘላለማዊ ሁኔታ ውስጥ ነው ራሱን የሚያሳልፈው። ገብቻን ሊሚትለስ ነው ፍቅር፣ ገደብ አልባን። ስለዚህ ከዛ ገደብ አልባ ህይወት ነው የሚያጨልፈን የምንኖረው። በመጀመሪያ ደረጃ ፍቅር ማለት እግዚአብሔር ነው ታውቂያለሽ። እሱ አውቃለሁኝ። እኔ ምን አልኩኝ ታዳ? ከዛ ሁለንተናዊ ማንነት፣ ከዛ ሊሚትለስ ከሆነው ሁለንተናዊ ማንነት ፍቅር ቀድተን ነው ሰዎች ሰዎች የምናፈቅረው የምንወደው። ገብቶሻላ እኮ ታዳኔስ። ምን አልኩኝ? እሱን እኮ ነው እኮ እኔም፣ እሱን ነው እኮ ታግብረው ያልኩህ እኮ። የተገበርከው በፊት እኮ እንትን ትላለህ ትተገብረዋለህ እኮ፣ ግን አሁን ግን ቀነስክኝ። ማማ ስታገኝ ቀነስክን ያልኩት እንጂ ልክ ነው እሱ። እኔ መሽካልኩኝ እሱን ቀን ምን ማድረግ ነበረብኝ? እሺ፣ ንገሪኝ። እሺ በቃ የመጀመሪያውን ክብካቤ መጠየቅህን ምናምን አንቺ እንዴት ነሽ ምናምን ምናምን ካልከኝ በኋላ በደንብ ከጠየቅከኝ በኋላ ነው ማማ እንዴት ናት ማለት ያለብህ። ግን አልፈርድብሽም። ምን አለ መሰለሽ፣ ለምሳሌ ሁሉም ሰው ማሰብ የሚችለው በገባው ልክ ነው ገበሻ። አሁን የአንቺ የመረዳት ልክ በዚህ ነው፣ እኔም የመረዳት ልክ ደግሞ እንደዚህ ነው። ስለዚህ ሁሉም ሰው ፍጹም የሆነ አንድ አይነት መረዳት ይኖረው አይባልም። ሀሳብሽን ሽን አከብራለሁ ግን ሀሳብሽን ሮንግ ነው ትክክል አይደለም ተሳስተሻል እያልኩሽ እንዴት ነው የተሳሳትኩትኝ? እኔ እኮ ያየሁትን ነገር ነው እኮ ከአንተ ያየሁትን ነገር ነው እየተናገርኩ ያለሁት እንጂ እኔ እኮ ምንም ሌላ ነገር ያልኩት ነገር የለኝም። በቃ እና እሱን እኮ እኮ አውቀኋል። አየህ ልክ ነህ ማለት ነው አውቀኋል። አራሱን ተወ። በቃ በእናትህ እችን እችን አለ እኔ ልትሸውደኝ እንዳትሞክር። እኔ እንደ ልጄ እኮ ናት። እኔ መወዳት አለሁኝ እኮ። ግን ለምን ቀነስክ? የእኔ ፍቅር እየቀነስክ መጣ ነው ያልኩትኝ እንጂ ልጄን እኔ መወዳት አለሁኝ። እኔም እንድትወዳት ፈልጋለሁኝ እኮ። ግን በጣም በዛ አበዛኸው ነው ያልኩትኝ። እኔ ማህሌትን አፈቅራታለሁ ብዬ ካሰብኩኝ ፍቅር የሆነ ጊዜ የሚጎድል የሆነ ጊዜ የሚሞላ አይደለም የፍቅር ማንነቱ አይደንቲቲው በጣም ኤቨር ነው ዘላለማዊ ነው አይሻርም አይለወጥም አይቀየርም ከመጨረሻዊ ህይወት አብሮ ይኖራል እያልኩ ያለው እሺ እንደዛ ከሆነ ታዳ በደንብ በጠየከኝ በደንብ ትሪት ምናምን አሁን የኔን ትሪት ወደ ማማ የኔን መጠየቅ ሙሉ ለሙሉ ወደ ማማ ወሰድከው የተወሰነ ለእኔስ ነው ያልኩትኝ ታዳ እሱን እኮ ነው የምለው። እኔ ሚስት አይደለሁም? እሺ ማለት እኮ ነው እሷን ልጄ ናት የምወዳት፣ አንቺ ግን ሚስቴ ስለሆንሽ አልወድሽም እያልከኝ ነው። ተቀየረ አሁን። ደግሞ አልወድሽም እያልከኝ ነው። ደግሞ ጭራሽ ቀነሰ ስል ጭራሽ እስከ ፍቅሩም ልትሆው ነው። ምንድን ነው የተሳሳትኩትኝ አስረዳኝሽ ምን እንደተሳሳትኩኝ እኔስ ጀመር አውቀዋለሁኝ ምንም ነገር አልተሳሳትኩም ምንድን ነው የሆኑ ፍቅረኛሞች ነበሩ በአንድ ወቅት በጣም ይዋደዳሉ፣ ይፋቀራሉ። በነፍ ምናያመን በጣም ይዋደዳሉ። ከዛ ያ የህይወት ትራካቸው ተቀይሮ ወደ ትዳር ገቡ። ትዳር ከገቡ በኋላ ደግሞ ልጅ ወለዱ። አሁን የሁለቱ ነፍስ ሙሉ ኮንሰንትሬሽናቸው ሙሉ የሚመሰጡት ልጃቸው ላይ አይደለም? አዎ ነው። ስለዚህ ሙሉ ትኩረታቸውን ልጃቸው ላይ ያደረጉ ማለት እርስ በርሳቸው አይዋደዱም አይፋቀሩ ማለት ነው። አይደለም እሱ የሁለታቸውም፣ ኖ አዎ፣ ነጥቡ እሱ ችግር የለውም። ተስማምቻለው። ልክ ነው ያንተ ነው። ልክ አይደለም ያልኩትኝ። ለምን እነሱ ሁለታቸውም ፍቅራቸው አልቀነሰም። ሁለታቸውም እኩል ልጃቸው ጋር ልጃቸውን በደንብ ይወዳሉ። እኩል ነው ያደረጉት እኮ የእኛና የእነሱ ደግሞ ተለያየ። አንተ ሙሉ ለሙሉ የኔ ፍቅር ታውከኝ ወደዛ ሄድክ፣ በቃ እሱን እኮ ነው ያልኩት። እኔ ልጄ ናት በልጄ እየቀናሁ አይደለም፣ ቀንቼ ምናምን እንዳይመስልህ ቅናት በመጀመሪያ ደረጃ ቅናት አይደለም። እኔ ቀንች አይደለም፣ በቃ እንዴት ይሆናል? ለምን ይሆናል? ከዛሬ ነገ እያየው ነው ምንም እየተሻሻልክ አይደለም። ስለዚህ እስኪ ልንገረው ምናምን ዛሬ እንኳን መናገር አለብኝ ብዬ ስላሰብኩ ነው። እሺ አንድ ሁለት ግ ልንገረች

ለሙሉ ወደ ልጅ አልሄድኩም። ለልጄ በጣም ወዳት አለሁኝ ያለውን ነገር እንትን እላለሁኝ፣ ግን የአንተን ፍቅርንም አልተውኩትም። አሁን ግን አንተ ግን የኔን ትተሃል። በቃ እሱ ነው እኮ የምንት እየተነጋገርኩ ያለሁትኝ። አይ እሱን አወቅኩ። ያየሁትን ነገር ነው እኮ እያየሁ እኩ ስለሆነ ነው አይደል እንዴ? እኩ በቃ ማለት ለእኔ የምሰጠኝን ፍቅርም ያለውን እንክብካቤ ምናምን እንደዚሁ አስቀጥል ማማንም እንደምትወደው በቃ አስቀጥል ማማን የማማን መውደድህን ተው ምናምን እያልኩ አይደለም በቃ እኔ ስትወደኝ የነበረውን በዛው አስቀጥል ስትጠይቀኝ የነበረውን እንደዚሁ አሁን ትንሽ እየቀነስክ መጥተሃል ነው ያልኩትኝ ስለዚህ ይሄን እናድርግ ነው ያልኩኝ እንጂ እኔ ሌላ ምንም ነገር አላልኩም እኮ ጥያቄ እኮ ስለጠየቀኝ እኮ አይደለም አይደል እኔ እንትን እምለው እሺ ንጋረኝ እ በጣም ሰፊ ድላለን። እሺ ንገረኝ። ምንድን ነው? ለምሳሌ ልንገርሽ፣ እናትና አባትሽን በጣም በጣም ነው። አንተ ጋ ነው አሁን ዋጋ ግብዬ እየኖር ሻለሽው። ማን ጋ ነው? እኔ ጋር ማለት ነው። እኔም በጣም መወዳት በጣም በጣም ዋጋ የከፈለችልኝ እናትና አባት አሉኝ፣ አይደለም? አዎ በጣም እወዳቸዋለሁ። ከነሱ ሕይወት ወጥቼ ግን እ አንቺ ጋ እየኖርኩ ነው፣ አደለም? በዚህ ዓለም ላይ ሚስትን የሚበል ምንም ነገር የለም። ልጅ ብትዩው፣ እናት አባት ብትይው፣ ኤቭሪቲንግ ማለት ነው ቀጥሎ ነው ሁለተኛ ስቴፕ ላይ ነው። ሚስት የሁሉም ነገር የበላይ ነው። ይህ አይነት እውነት ከገባች ይህን ሀሳብ ስትረጂው ነው ሰዎችን በእንዲህ አይነት ሀሳብ መክሰት የምታቆሙ ማለት ነው። እኮ እሱንማ አውቃለሁኝ። እሱን እኮ ተረድቻለሁኝ። ሚስት ራሱን እንገድ ልጅ እራሱ ሁለተኛ ነው። ልንገልጽ ከሚስት ልጅ እራሱ ከሚስት ቀጥሎ ነው የሚገልጽ ነገር ማለት ነው። እኮ በቃ እሱን ነው። እኔ በተግባር አሳየኛል እኮ። አሁን እንደዚህ ስጠይቅህ እንደዚህ ትለኛለህ፣ ግን ስትደውል ደግሞ መጀመሪያ ማማ እንዴት ናትኝ? እኔን እንኳን አትጠይቀኝም እኮ። እኔ እንግዲህ ከዚህ በላይ ምንም ላስርበሽ አልችልም እንጂ በቻልኩት አቅም ግን የሆነ ተግሮ ማንነቴ የሆነ ነገር አጉድዬ ከሆነ ራሴን ቼክ ለማድረግ እቅር አለሁ። ምክንያቱም ምናልባት ለእኔ ሳይታይ ሰው ስለሆንኩ ልደክም እችላለሁ።

እንዴ ስላየሁህ ነው። እንደዛ እኮ ስላየሁህ ነው የጠየቅሁህ አይደል? እንዴ ስለዚህ እሱን አስተካክል። ሰራሁል እንደዚህ። እስኪ ትንሽ ላድርቅህ። ደህና ደህና አድርጌ ነው ያደረግኩህ